እና አዋሽ ከሊ እና አበሪላ ማለት ነው። አንደኛ ተጠንቀቁ። እኔ በህይወቴ ገንዘብ ተበልቼ አላውቅም በህይወቴ። ዘንድሮ ግን በቃ በማልጠብቀው ሰው ነው ማለት ነው። በማልጠብቀው ሰው ተታልዬ እንጂ በምንም ተአምር ገንዘብ ተበልቼ አላውቅም። እኔ እንደዚህ ማንም ሰው ገንዘብ ና ክፈይ እንደዚህ ላለኝ የምከፍል ሰው አይደለሁም። ግን ዘንድሮ እስከ ዛሬውን እጥፍ እጥፍ አስደርገው ነው ያስከፍሉኝ ማለት ነው። እና ሀባይ ቢፊላ ተጠንቀቁ ማለት ነው። ሰዎቹን አስር ብታውቋቸው ምንም እነዛ ሰዎች ይርቃሉ የሚገርማቸው ነገር ማለት ነው። እንዴት ሆነ እንኳ ብለው እንኳ ዙሮ አይጠይቋቸው ገባቸው አይደለ ስለዚህ እና መጠንቀቅ ነው ማለት ነው ያለብን። እና እኔ ከአቅሜ በላይ ነው እያስከፈሉኝ ያሉት ማለት ነው። ከአቅሜ በላይ ማለት ነው ወላሂ ላዚም እና በጣም ከባድ ነው ማለት ነው። እና መቼም እንጃ እኔ ያላቅም ወይማ ለወንድ ነው የወንድ ነው ዋው እኔ በጣም የሚገርምሽ ነገር ወላሂ ወንድሜን አምጥተው በኢትዮጵያ 300 ሺህ ብር ነው ያስከፈሉኝ ማለት ነው። እስከ ምናምኑ እስከ ምናምኑ ልክ ዱባይ ሲመጡ ለሁለት ወር እኔ ለሁለት ወር እንደሆነ ነው ማውቀው። ልክ ዱባይ በገባ በሁለት ቀኑ ካንሰል አድርገውታል። እኔ ደግሞ አላውቅም። አሁን ከመጣ ሁለት ወሩ 2800 ቀራማ ገብቷል። ቀራማ ብቻ ማለት ነው፣ ቀራማ ብቻ። እንደገና ይቃማ አላሰሩለትም። በቃ በራሴ ላሰራ ብዬ ለቀራማ 9000 ከፍዬ ለደላላ አንድ ሺ ከፍዬ ለስራ የሚያስገቡበት ወይም ደግሞ ይሄን ስራ የሚያንቀ እነሱ ጭራሽ በቃ አመጡ፣ ገንዘባቸውን በሉ፣ ጣሉ ማለት ነው። ከዛ በኋላ አይመለከተኝ ምን ያሉት። ከዛ ራሴ አንስቼ አንዳንድ መልካም ሰዎች አሉ፣ እነሱ አንስተውልኝ ራሳቸው ጋር ወስደውልኝ ይህን ነገር እንደገና ይቀማው ሲገባ ሁለት ሺህ ስምንት መቶ ድርሃም ቆጥሯል። አስቡት እንግዲህ የቀራማ አለ እንደገና ይቃማ አለ እንደገና ወላይ ወደ 12000 ተቀሪበን 13000 መጣ ማለት ነው። 13000 ድርሃም እኔ እኮ ሰው ቤት እየሰራሁ ከየት ነው ማመጣ 13000 ድርሃም? አስቡት እንግዲህ ማለት ነው። ዘወር ስልክ እንኳን አይመልሱም ደላላዎች። የሚገርማችሁ ነገር አምጥቼዋለሁ በቃ አይመለከተኝም፣ ስራ አስገብቼዋለሁ አይመለከተኝም። ስራው ምን አይነት ስራ እንደሆነ አይመለከታቸውም። ለምን ጀሃነም አይሆንም እኔ ሀበሻ ሆኖ ይህን ያክል ጭካን ይህን ያክል ሆዳምነት እኔ በህይወቴ ሙሉ ተፈተኝ አላውቅም። ወላሂ በህይወቴ ሙሉ እኔ ዘንድሮ ተበላሁ ማለት ነው። እድሜ ልክ እኔ ገንዘብ ተበልቼ አላውቅም ነበረ እና በጣም ብልግናቸው ብስሚላ ጥግ ድረስ ነው ማለት ነው። ጥግ ድረስ በቃ ደግሞ እንትን የሚሉት በቃ ወንድሞቻቸውን ሀበሻ ሀበሻ ሆኖ ሀበሻ ነው ሀበሻ፣ ወላሂ እንዴ ቢያንስ እንኳ ቢነግሩኝ ምን አለ? ለሁለት ወር የተባለው ለሀያ ስምንት ቀን ያመጣሁት ትለኛለች። እሺ የሀያ ስምንት ቀን ጭራሽ ለሁለት ቀን በገባ በሁለት ቀኑ ካንሰል አድርገውታል። አሁን ከመጣ 50 ምናምን ቀኑ ተቅሪበን ሁለት ወር ሊሆነው ነው። በዛ ውስጥ ነው እንግዲህ ሁለት ሺህ ስምንት መቶ ድርሃም ቀራማ ብቻ የቆጠረው ማለት ነው። አስቡት እንግዲህ ከኢትዮጵያ 300 ሺህ ብር ከፍሎ የመጣውን አልተከፈለም፣ ገና እዳ ማለት ነው። እንደገና በዚህ ሀገር ደግሞ አስራ ሶስት ሺ ድራሃም እዳ ገባ። ይሄ ልጅ በቃ ጀነነ፣ በሉት በቃ አስባችሁታል። በእውነት ስራችሁን፣ እንደው ስራችሁን ይስጣችሁ ፈጣሪ ማለት ነው። እንደው የሰው ገንዘብ እኔ ወላይ ብስሚላ አዋሽ ጉሚ አዋሽ ለማና ቤት ይባላል ለማን ለፈጣሪ ብቻ ነው። ለማንም አቤት አይባልም ማለት ነው። አንደኛ መጠንቀቅ ነው። እኔ የተበላሁትኝ በማ በቃ በአንድም ቀን ባልተጠራጠርኩት ነው እንደዚህ ይሆናል። ቢያስ በቃ በሙሉ ኮንፊደንስ ነበር ያመጣሁት ማለት በሙሉ ኮንፊደንስ ማለት ነው። ግን እዚህ ከመጣ በኋላ እኔ ወላሂ ስብሃነክ፣ እኔ ለካ ሰው እንደዚህ ነው እንዴ! ሰው እንደዚህ ነው እንዴ! እነዚህንማ ሌቦችማ እንደነዚህ አይነት ሌቦችን ማለት ነው በአደባባይ መግረፍ ነው መግረፍ ማለት ነው። ባለጌ እረ፣ ቢስሚላ ቆሻሻ። ደግሞ እኮ ሰው ቢሆን እንኳ የሰው የሰው መጨረሻዎች እኮ ናቸው ደግሞ እንደው ገንዘብ ለማስከፈል ሩጫቸው ወጣለት፣ ቶሎ በይ ክፈይ፣ ሊሞቱ ልትሞት ማለት ነው። ወጣ ወጣ እኮ ወጡለት። አላሁ ምስተል ልክ ከመጣ በኋላ እኔ እኮ ሁለት አይነት ፊት እኔ ሁለት አይነት ፊት የደላላ ሁለት አይነት ፊት ነው በእውነት እኔ ቢቀርስ፣ እንደዚህ አይነት እኔ ቢቀርባችሁስን ይነ ጥያቄ ወላሂ ቢቀርስ ለምን ሰርቶ አይበሉም ይህን ጋር እየሰራን እየበላን አይደለ እንደ እኔ እኮ እንደዚህ ሁን የመጣው ገንዘብ እንደ የቱን ያክል ነው ለእነሱ በረካም ይሆንላቸው ራይ ብስሜላ እኔ በህይወቴ ሙሉ እኔ ወላ ዘንድሮ ተበላው እኔ ሰው እህቶች ተበላን እንደዚህ አደረግን ሲሉ ማናባት አስጭ ብሏታል ለምን ትሰጣለች ነበር ምለው ሀቂቃ ምክንያቱም እኔ በፍጹም አልሸወድም በገንዘብ በኩል ማለት ነው በፍጹም ማለት ነው እኔ ወላሂ በፍጹም አልሸወድም። ዘንድሮ ተበላሁኝ ወላሂ ዘንድሮ ማለት ነው የእስከ ዛሬውን አመት ሁሉ ተደማምሮ ዘንድሮ በልኝ ተቅሪበን ሰባት መቶ ሺህ ብር፣ 800 ሺህ ብር ነው በኢትዮጵያ የመጣው አሁን ላይ ያወጣሁት ገንዘብ ማለት ነው ተበድሬም ምንም ብዬ ምንም ብዬ ያጋጥማል። ማጋጠሙንም አገን ያሳዘናል እንጂ በእውነት እኔ ሽንት ቤታም አጥቤ ያመጣሁትን ገንዘብ ይልቀሙ ይልቀማ ይልቀማቸውና፣ ለቀው እኔ ማ አፏልልም። እንደው ወላሂ ያፏልላቸው፣ ስራቸውን ይስጣቸው፣ እንዶ ያዋርዳቸው። ጀሚል እንደው ወላሂ ለአዚም ምን እኔ ወላሂ ለአዚም አንድ ቀን መቼም እንዶ ስራቸው የጣላቸው ነው የምለው እኔ። ሌላ ምን ማለት ነው? ወላሂ ለአዚም ያሳፍራሉ እላሂ ያሳፍራሉ። ስላ ቢቀርሱ አይዞሽ። እሺ የእኔ ውድ እንግዳ አይዞሽ ነው መጽናኛችን። ምን አለን ለአንቺ ፈጣሪ

ወይ ቢናገሩ ማለት ነው እኔ እኮ እንደዚህ አልከስርም ነበር እነሱ ያሰራሉ እያልኩኝ አሰራለሁኝ ይሰራለታል ስራ አስገባለሁ ብላ ነው ያመጣችሁ እዚህ ስመጣ ስራ አስገባችሁ የማይሆን ስራ እሺ በመከራ ቀየረች እንደው የአባቷ ቤት ይመስል ኧረ እንደውላ ይላዘ ስተፍርላ እኔ እንደ ሀበሻ መጥፎ ለካ እንደ ሀበሻ መጥፎ ሀበሻ መጥፎ ሲባል ለካ ለምንድን ነው እንደዚህ የሚሉትል ነበረ ለካ ሀበሻ መጥፎ ነን እንዴ ላሁ ሙስታን ይችንም ዶ ኢንሻላህ ቢዝን ይወላቀ እንደው አንዳንዴ እኮ ማለት እንደው የሚሆን ሰው እንደው እንደው እንደው የሚሆን ሰው ቢሸውደኝ እኔ አልናደድም ነበር። ሀቂቃ ማለት ነው። ወይ ከኔ በላይ የሆነ ሰው ቢሸውደኝ እንደው ባልተናደድኩ ነበረ። ለካ እንደው ብልክ በለታ የሚባለው አቦ ደማ አንተ ዞር በል እዚያ አሁን። በዚህ በጠዋቱ ምንድን ነው እሺ?

ምን የተመታ ነው አንቺዬ በጠዋቱ? ምን ነው አስራ ሁለት ሰዓት ኢትዮጵያ አስራ ሁለት ሰዓት ነው አሁን። ከኢትዮጵያ ሰው ኢሞ ላይ ይገባል። አይ እኔ ያለሁበትን ብታውቁ ኖሮ እኔ ያየሁትን ብታውቁ ኖሮ እኔ ማውቀው ብታውቁ ኖሮ አሉ ረሱላችን ሰለላሁ ዐለይሂ ወሰለም የምታውቁ እኔ ማው እኔ ማውቀው የምታውቁ ኖሮ ብዙውን አልቅሳችሁ ጥቂቱን በሳቃችሁ ነበር አሉ። አሁንም እኔ ያለሁበትን ቢያውቁ ኖሮ በዚህ በጠዋት አይደውሉም ነው።

አሁን ምን አለባችሁ፣ በጣም ያጋጥማል፣ ወላሂ ያጋጥማል። ታሪክ ነው መሰል ታሪክ ማለት ነው። እኔ እንደው ለማውራት እንኳን አፈርኩት። እኔ እኮ አሁን ሰው እንኳን እንዳያዝንልኝ ማለት ነው ለማውራት ራሱ አፈርኩ። ምክንያቱም አሁን ይሄ ልጅ ተቅሪበን ሁለት ወር ሊሆነው ነው። ቤተሰብ ራሱ በቃ እየሰራ እንደሆነ ምናምን፣ እሱ ከሁለት ወሩ ራሱ ወጪ ከማውጣት ውጪ እንኳን ሊሰራ ማለት ነው። እና ለማውራት እራሱ በቃ አፈርኩም፣ ሀቂቃ አሁን አዲስ አዲስ አዲስ ነገር መክፈት ነው የሚሆንብኝ እራሱ ወሬ ባነሳ፣ አሁን ስለዚህ ጉዳይ እስካሁን የት ነበርሽ ነው፣ እስካሁን የት ነበርሽ፣ እስካሁን ምን እየተፈጠረ ነበረ? እንደው ኢትዮጵያ ደላሎች እንደው እንደው እንደው በእውነት ማለት መጥፎ መጥፎዎቹ ማለት ነው፣ እንደው የእጃችሁን ይስጣል እንደው ሞ ሰያራ በራል ልብስ ሞቶ ትምህርት ቤት ላደርስ ነው ልጆች እንደው እንደው እንደንገዘ መበሉማ እንደው አፈር ብሉ። ሌላ ምንም አልላችሁም። እንደ አፈር በልታችሁ እራሱ እንደው ጠይቃችኋለሁ እዛኛው ቤት እኔ አልፋታችሁም ማለት ባሁላ ሰላም ዋሉ ማለት ነው። ሰላም ዋሉ። ሌላ ምንም አይደለም። አመሰግናለሁ። ልውጣ እንጂ ምን አደርጋለሁ?